እሱ ያሽ ወንድ ወይም ደግሞ የጀመርሽው ያ የፍቅርን ግንኙነት በቃ እሱ ወንድ ልጅ ከአንቺ ጋር በእርግጠኝነት መኖሩ ወይም ደግሞ ከአንቺ ጋር ብቻ የፍቅር ሕይወቱን እየቀጠለ እንደሆነ የምታረጋግጭባቸው መንገዶች አሉ። አሁን የምንነጋገርባቸው ነገሮች በተግባር ላይ ካዋልሽ ከዚህ በኋላ ወንዶች አይሸውዱሽም። ከዚህ በፊት ተሸውደሽ ተታለሽ ጊዜሽን እድሜሽን አቃጥለሽ ሊሆን ይችላል። ያተረፍሽው ንዴትና የልብ ሕመምን ሊሆን ይችላል። ከዚህ ሰዓት በኋላ ግን አሁን የምን የሚጠቅሳቸውን ነገሮች በትክክል የምትተገብሪ ከሆነ ወንዶች አይሸውዱሽም። ምክንያቱም ለመሰራቸው ፍቅር የብልጣ ብልጥነት ጨዋታ ስላልሆነ በሲሪየስሊ ልንይዘው የሚገባ ጉዳይ ስለሆነ ልናሳድገው፣ ልንንከባከበው ከዛም በኋላ ደግሞ አሳድገን ትዳር ወደሚባለው ደረጃ ልናደርሰው የሚገባ ነገር ስለሆነ ነው። ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ። Okay, let's go. ማንኛውም ሴት አሁን የጀመረችው የፍቅር ግንኙነት ያማረ እንዲሆን የሰመረ እንዲሆን ትፈልጋለች። ምክንያቱም ጊዜዋን፣ እድሜዋን፣ ሙሉ ነገሯን የምትሰጥለት ጉዳይ ስለሆነ ነገር ግን አንድ ነገር አይምሯ ላይ ይመጣል። በእውነት አሁን የያዝኩት የፍቅር አጋር በሙሉ ልቡ ነው ከኔ ጋር ያለው በሙሉ ጊዜው ነው በሙሉ ትኩረቱ ነው ለእኔ ሰጥቶኝ ከኔ ጋር እየሄድ ያለው የሚለው ጥያቄ አይምሯ ላይ ይመጣል፣ በትክክል ምክንያቱም ይህን እርግጠኛ ካልሆንሽ የጀመርሽው የፍቅር ግንኙነት ይዝለቃ ይለቅ ጥያቄ ስለሚፈጥርብሽ ነው። ይህ ጥያቄ ደግሞ አይምሮዎች ላይ የሚመላለስ ከሆነ ብዙ ጊዜ መሳቀቅ ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል፣ ማዘን ሊሆን ይችላል። እንደዚህ አይነት ስሜቶች ሊሰሞሽ ይችላሉ። ምክንያቱም አንቺ ልብሽን የሰጠሽ ወንድ እርሱ ደግሞ ለሌላ ሄዶ የሚያካፍል ከሆነ በእውነት ልብን የሚያሳምም ጉዳይ ሊሆን ስለሚችል፣ ስለዚህ በትክክል እሱ ያሽ ወንድ ወይም ደግሞ የጀመርሽው ያ የፍቅርን ግንኙነት በቃ እሱ ወንድ ልጅ ከአንቺ ጋራ በእርግጠኝነቱ መኖሩ ወይም ደግሞ ከአንቺ ጋራ ብቻ ላይፉን ወይም ደግሞ የፍቅር ህይወቱን እየቀጠለ እንደሆነ የምታረጋግጪባቸው መንገዶች አሉ። ካልሆነስ ከመሸወድ ሊያድንሽ የሚችል ሀሳቦችን ነው የምንመለከተው። ምክንያቱም እነዚህን ነገሮች የምትመለከችበት ከሆነ ልቡ ለሁለት ተከፍሏል ማለት እንችላለን። ስለዚህ አሁን አብረሽ ያለሽው የፍቅር አጋርሽ ከአንቺ ጋር መሆኑን እርግጠኛ የምትሆኝበት ነገሮች አሉ። እርሱ ሌሎች ሴቶችን እያየ መሆኑን ወይም ደግሞ ልቡ መከፈሉን ልብ የምትይበትን ነገሮች ማወቅ አለብሽ። ከዚህ በፊት ተሸውደሽ ሊሆን ይችላል እድሜሽ ትንሽን ጊዜ ሽን አካትለሽ ሊሆን ይችላል። ነገር ግን አሁን በእርግጠኝነት ማወቅ ያሉብሽ ነገሮች አሉ። በተለይ ደግሞ እርሱ የተለመደ አይነት የእለት ተእለት ተግባሮቹ ከተለወጡብሽ መሸወድ የለብሽም። ከዚህ በፊት የፍቅር አጋሪሽ የዴይሊ ሩቲኑን የምታውቂ ከሆነ የሚውልበት አዋዋሉን ከዚህ ተነስቶ ቢሮ ይሄዳል፣ ከጓደኞቹ ጋር ይገናኛል፣ አሉ አይደለ? ዴይሊ ሩቲን የምንላቸው እርሱን የምታውቂ ከሆነ ግን እና አሁን ደግሞ ያ የእርሱ ዴይሊ ሩቲን መቀየሩን ካስተዋልሽ መሸወድ የለብሽም። እርሱ ከሌላ ሴት ጋር የጀምሩ ፍቅር ሊኖር ስለሚችል ነው። ለሷ ጊዜ ሊሰጥም ፈልጎ የእርሱን ዴይሊ ሩትን ካንቺ ስር ደብቆ ሊሆን ይችላል። ለዚህ መሸወድ የለብሽም። እንደዚህ አይነት ነገር ሁሌ የሚያደርጋቸውን ነገሮች ለውጥ የሚያሳይሽ ከሆነ መጠንቀቅ አለብሽ። ሌላኛው ደግሞ እየሸወደሽ እንዳለ የምትገነዘቢበት ከዛ በኋላ ደግሞ መጠንቀቅ ያለብሽ ነገር ሁሌም ከዚህ በፊት በምንም አይነት ጉዳይ ሳይሰላች የሚያወራሽ ወንድ ከሆነ ከቅርብ ጊዜ ሰዓት ጀምሮ ደግሞ ያ የሚያውራሽ ነገሮቹን የሚደብቅ ከሆነ ለማውራት ፈቃደኛ ካልሆነ ምናልባት ኦንላይን ላይ ሆኖ ሊሆን ይችላል አይደለ ስትጽፊለት አይቶ ብቻ ዝም የሚል ስትደውይለት ስልክ የማያነሳ ከሆነ ቴክስት ስታደርጊለት ቴክስት የማያደርግ ከሆነ የድብብቆ

መሻ ወደ የለብሽም እህቴ እንደዚህ አይነት ነገሮችን የሚገጥምሽ ከሆነ ምናልባት አለመግባባቶች በመካከላችሁ ሊፈጠሩ ይችላሉ። በእርግጥ ሊሆንም ይችላል ምክንያቱም ሰዎች ናችሁ። እንኳን ሰውና ጥርስና ምላስም ይጋጫል አይደለ? ነገር ግን አብሮ ነው የሚኖሩት። መመለስ ወይም ደግሞ አለመግባባቶች ይፈታሉ ሊታከሙም ስለሚችሉ ነገር ግን ከዚህ አልፎ የምታወሩትን ወሬ በጥልቀት የምታወረው በተለይ ስለወደፊት ወደፊት ህይወታችሁ የምታወሩትን ወሬዎች የሚያቆም ከሆነ እንደዚህ አይነት ነገሮችን ለጊዜው የሚያቆም ከሆነ መሻወድ የለብሽም ምክንያቱም ልቡ ለሁለት ሊከፈል ስለሚችል ነው። ተከፍሎ ሊሆን ይችላል። ስለዚህ ይሄ እርግጠኛ እስክትሆኝበት ድረስ አንድን ሰው በትክክል አፈቅረዋለሁ፣ ወዷለሁ ብሎች ልብሽን ልትሰጩ አይገባ። ምክንያቱም በመጀመሪያ ቴስት ልታደርጊው ስለሚገባ ፈትነሽ፣ ሆኖ የራስሽ ማድረግ ያለብሽ ያ የሚመጣው ሰው እኮ ሙሉ እድሜሽን ከሱ ጋር ልትሆኚ ልጆች ልታገኙ፣ እዚያ በኋላ ትዳራችሁን ያማረ ለማድረግ ነው አይደል የምታስቡት። ስለዚህ በተቻለ መጠን ልትፈትኙ ይገባል። በሙሉ ልቡ መቶ ፐርሰንት ባይሆን ሳይሆን እንኳን ባንለ እንኳን ምክንያቱም ሙሉ የሆነ ሰው ይለማ። በቃ በተቻለ መጠን እርግጠኛ ነኝ በቃ በእርሱ የኔ ባል ነው እርሱ የኔ ነው ብለሽ እርግጠኛ እስክትሆኝበት ድረስ መሻወድ የለብሽም ልትፈትኙ ይገባል። አንድ የፍቅር ግንኙነት ጥሩ ነው የሚባለው ምንም ስጋት የሌለበት የፍቅር ግንኙነት ነው የምንለው፣ በመካከላችሁ ጥርጣሬ ከሌለ ወይም ደግሞ መተማመን ካለ ነው። ነገር ግን በተቃራኒው ደግሞ ጥርጣሬ አይነት ነገር ካለ በራስ መተማመን ከሌለው ወንዱ ልጅ እምነት የማይጣልበት አይነት ወንድ ከሆነ ልትጠረጥሪ ይገባል። ምክንያቱም እንደ መጀመሪያው ጊዜ የሚገባሽን ጊዜና ትኩረት የማይሰጥሽ ከሆነ እንደ ቀድሞ ይሆንልኛል ብለሽ መጠበቅ ፈጽሞ አስፈላጊ አይደለም። ልትጠረጥሪ ይገባል ማለት ነው፣ የኔ እህት። ምናልባት ከአንቺ አስበልጦ የወደዳት ሴት ወደ ህይወቱ መታዘ ሊሆን ስለሚችል መዘናጋት የለብሽ መሸወድ የለብሽ ምክንያቱም ብዬሻለሁ፣ ከዚህ በፊት እንደዚህ አይነት ነገሮች ገጥሞሽ ተሸውደሽ ሊሆን ይችላል። ብልህ ሴት ደግሞ የምትማር ነች የምታውቅ ነች። ስለዚህ እንደዚህ አይነት ነገሮች ነገሮችን በፍቅር ግንኙነታችሁ ላይ በተለይ በፍቅር አጋሪዎች ላይ የምትመለከች ከሆነ ጥንቃቄ ልታደርጊ ይገባል። ልትነቂበት ይገባል። መሻወድ የለብሽም እህት። ህይወት አንዴ ነው። ለአንቺ ብቻ ነው። እንዲ ለቅሶ የተሰጠው ለአንቺ ነው። እንዲ ማዘን፣ መተከስ፣ ዲፕሬሽን ውስጥ መግባት የሰጠው አይደለም። ስለዚህ በጥንቃቄ ልታይ ይገባል። ህይወትሽን ልታመሰቃቂ አይገባ ሚኒየት መሻወድ የለብሽም። ህይወት አንዴ ነው የምትኖረውና በተለይ ደግሞ የቦታ ርቀት በመካከላችሁ ካለ፣ ምክንያቱም አንቺ ሌላ ሀገር እሱ የሚኖረው ሌላ ሀገር ይሆንና የሆነ ነገር አለ አይደለ? መተሳሰብ የምንባለው መቼም ሁላችን ልበ ደንዳኖች አይደለንም። ለሰው የምናሰብ የምንራራ ሰዎች ስለሆነ ልብሽ ይራራል። የሆነ ነገር ስታደርጊለት ውለታሽን እንዳይበዛ አድርጎ መከራከርን ይፈልጋል። ይሄ ለምንድን ነው? ለምሳሌ እንበልና አንቺ ከሀገር ውጭ ነሽ፣ የሆነ ገንዘብ ላክሽለት ወይ ደግሞ የሆነ ልብስ ለእሱ የሚገቡ ትንሽ ነገሮችን አደረግሽለት እንበልና ባደረግሽለት ነገር እርሱ ደግሞ አንቺ ባደረግሽው ነገር ሌሎች ሴቶች ጋር ይዞ የሚሄድ ከሆነ ለሌሎች ሴቶች ኢንቨስት የሚያደርግ ከሆነ ባላደረገው ነገር የጥፋተኝነት ስሜት ስለሚሰማው፣ ምክንያቱም ያላደረገው ስልሽ ለአንቺ ባለመታመኑ ነው ለማለት ፈልጌ ነው። ለአንቺ ባለመታመኑ ምክንያት ውለታሽ እንዳይበዛበት መከራከር ይፈልጋል ከአንቺ ጋር በጎነትሽን እኮ አልቻልኩትም፣ በቃ ይሄን ልታደርጊልኝ እኮ አይገባም፣ ውለታሽ እኮ በቃ ከአይምሮ የበላይ ሆነ ከበደኝ ብሎ ሊመለከት ወይም ደግሞ ሊናገር ይችላል በሌላ በኩል እርሱ ለአንቺ ጥሩ ሰው እንዳልሆነ እየነገረች ነው ምክንያቱም ልብ በይ ምክንያቱም እኔ እኮ አይገባኝም እኔ ቆንጆ ልሻል ይህን ያህል ብር እኮ ልትልኪልኝ አይገባም ምንድ ነው ምን አለፋች ሊልሽ ይችላል በዚያ በፊት እኮ አታሎች እንደዚህ ካላደረግሽልኝ ብሎ እኮ ቡራ ከረዩ ሲል የነበረ ሰው ሊሆን ይችላል ለእርሱ የምታደርጊለት ነገር ለእርሱ እንደማይገባ አድርጎ ያወራሻል ከዛ በኋላ ምክንያቱም የሚያደርገውን ወይም ደግሞ እያደረግ ያለውን ነገሮች በትክክል ስለሚያውቅ ስለዚህ ይህን ይሄት እንደዚህ አይነት ነገሮችን ሲያወራሽ ምምናልባት በቃ ትህትናው ነው ገርነቱ ነው የዋህነቱ ነው ብለሽ ልታስቢ ይሆናል። ነገር ግን የጥፋተኝነት ስሜት እየተሰማው እርሱን የጥፋተኝነት ስሜቱን በመልካም ንግግሮችን ለመሸፈን ጥረትን እያደረገ ሊሆን ስለሚችል መሸወድ የለበሽም። ቴስት ልታደርጊ ይገባል። አሁንም ቢሆን የምነግርሽ ትፈልጋለች ምክንያቱም፣ ጊዜዋን እድሜዋን ሙሉ ነገሯን የምትሰጥለት ጉዳይ ስለሆነ። ነገር ግን አንድ ነገር አይምሯ ላይ ይመጣል። በእውነት አሁን የያዝኩት የፍቅር አጋር በሙሉ ልቡ ነው ከኔ ጋር ያለው በሙሉ ጊዜው ነው በሙሉ ትኩረቱ ነው ለእኔ ሰጥቶኝ ከኔ ጋር እየሄድ ያለው የሚለው ጥያቄ አይምሯ ላይ ይመጣል በትክክል ምክንያቱም ይህን እርግጠኛ ካልሆንሽ የጀመርሽው የፍቅር ግንኙነት ይዝለቅ አይዝለቅ ጥያቄ ስለሚፈጥርብሽ ነው። ይህ ጥያቄ ደግሞ አይምሮዎች ላይ የሚመላለስ ከሆነ ብዙ ጊዜ መሳቀቅ ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል፣ ማዘን ሊሆን ይችላል። እንደዚህ አይነት ስሜቶች ሊሰሙሽ ይችላሉ። ምክንያቱም አንቺ ልብሽን የሰጠሽ ወንድ እርሱ ደግሞ ለሌላ ሄዶ የሚያካፍል ከሆነ በእውነት ልብን የሚያሳምም ጉዳይ ሊሆን ስለሚችል፣ ስለዚህ በትክክል እሱ ያሽ ወንድ ወይም ደግሞ የጀመርሽው ያ የፍቅርን ግንኙነት በቃ እሱ ወንድ ልጅ ከአንቺ ጋራ በእርግጠኝነት መኖሩ ወይም ደግሞ ከአንቺ ጋራ ብቻ ላይፉን ወይም ደግሞ የፍቅር ህይወቱን እየቀጠለ እንደሆነ የምታረጋግጪባቸው መንገዶች አሉ። ካልሆነስ ከመሸወድ ሊያድንሽ የሚችል ሀሳቦችን ነው የምንመለከተው። ምክንያቱም እነዚህን ነገሮች የምትመለከችበት ከሆነ ልቡ ለሁለት ተከፍሏል ማለት እንችላለን። ስለዚህ አሁን አብረሽ ያለሽው የፍቅር አጋርሽ ከአንቺ ጋር መሆኑን እርግጠኛ የምትሆኝበት ነገሮች አሉ። እርሱ ሌሎች ሴቶችን እያየ መሆኑን ወይም ደግሞ ልቡ መከፈሉን ልብ የምትይበትን ነገሮች ማወቅ አለብሽ። ከዚህ በፊት ተሸውደሽ ሊሆን ይችላል። እድሜሽን፣ ጊዜሽን አካትለሽ ሊሆን ይችላል። ነገር ግን አሁን በእርግጠኝነት ማወቅ ያሉብሽ ነገሮች አሉ። በተለይ ደግሞ እርሱ የተለመደ አይነት የዕለት ተዕለት ተግባሮቹ ከተለወጡብሽ መሸወድ የለብሽም። ከዚህ በፊት የፍቅር አጋሪሽ የዴይሊ ሩቲኑን የምታውቂ ከሆነ የሚውልበት አዋዋሉን ከዚህ ተነስቶ ቢሮ ይሄዳል፣ ከጓደኞቹ ጋር ይገናኛል፣ አሉ አይደለ ዴይሊ ሩቲን የምንላቸው ሰጥቻቸው እርሱን የምታውቂ ከሆነ ግን እና አሁን ደግሞ ያ የእርሱ ዴይሊ ሩቲን መቀየሩን ካስተዋልሽ መሸወድ የለብሽም። እርሱ ከሌላ ሴት ጋር የጀምሩ ፍቅር ሊኖር ስለሚችል ነው። ለእሷ ጊዜ ሊሰጥም ፈልጎ የእርሱን ዴይሊ ሩቲን ከአንቺ ስር ደብቆ ሊሆን ይችላል። ለዚህ መሸወድ የለብሽም። ይ እንደዚህ አይነት ነገር ሁሌ የሚያደርጋቸውን ነገሮች ለውጦ የሚያሳይሽ ከሆነ መጠንቀቅ አለብሽ። ሌላኛው ደግሞ እየሸወደሽ እንዳለ የምትገነዘቢበት ከዛ በኋላ ደግሞ መጠንቀቅ ያለብሽ ነገር፣ ሁሌም ከዚህ በፊት በምንም አይነት ጉዳይ ሳይሰላች የሚያወራሽ ወንድ ከሆነ ከቅርብ ጊዜ ሰዓት ጀምሮ ደግሞ ያ የሚያውራሽ ነገሮቹን የሚደብቅ ከሆነ ለማውራት ፈቃደኛ ካልሆነ ምናልባት ኦንላይን ላይ ሆኖ ሊሆን ይችላል። አይደለ ስትጽፊለት፣ አይቶ ብቻ ዝም የሚል ስትደውይለት፣ ስልክ የማያነሳ ከሆነ ቴክስት ስታደርጊለት፣ ቴክስት የማያደርግ ከሆነ የድብብቆ

መሸ ወደ የለብሽም እህቴ። እንደዚህ አይነት ነገሮችን የሚገጥምሽ ከሆነ ምናልባት አለመግባባቶች በማከላቸው ሊፈጠሩ ይችላሉ። በርግጥ ሊሆን የሚችል ምክንያቱም ሰዎች ናቸው። እንኳን ሰውና ጥርስና ምላስም ይጋጫል አይደለ? ነገር ግን አብሮ ነው የሚኖሩት፣ መመለስ ወይም ደግሞ አለመግባባቶች ይፈታሉ፣ ሊታከሙም ስለሚችሉ። ነገር ግን ከዚህ አልፎ የምታወሩትን ወሬ በጥልቀት የምታወረው በተለይ ስለወደፊት ህይወታችሁ የምታወሩትን ወሬዎች የሚያቆም ከሆነ እንደዚህ አይነት ነገሮችን ለጊዜው የሚያቆም ከሆነ መሸ አይለብሽም ምክንያቱ ልቡ ለሁለት ሊከፈል ስለሚችል ነው። ተከፍሎ ሊሆን ይችላል። ስለዚህ ይህ እርግጠኛ እስክትሆኝበት ድረስ አንድን ሰው በትክክል አፈቅረዋለሁ እወደዋለሁ ብሎች ልብሽን ልትሰጩ አይገባ። ምክንያቱም በመጀመሪያ ቴስት ልታደርጊው ስለሚገባ ፈተነሽ ሆኑ የራስሽ ማድረግ ያለብሽ ያ የሚመጣው ሰው እኮ ሙሉ እድሜሽን ከሱ ጋር ልትሆኚ ልጆች ልታገኙ እዚያ በኋላ ትዳራችሁን ያማረ ለማድረግ ነው አይደል የምታሰቡት። ስለዚህ በተቻለ መጠን ልትፈትኙ ይገባል። በሙሉ ልቡ መቶ ፐርሰንት ባይሆን ሳይሆን እንኳን እንኳን ምክንያቱም ሙሉ የሆነ ሰው ይለማ። በቃ በተቻለ መጠን እርግጠኛ ነኝ፣ በቃ በእርሱ የኔ ባል ነው እርሱ የኔ ነው ብለሽ እርግጠኛ እስክትሆኝበት ድረስ መሻወድ የለብሽም። ልትፈትኙ ይገባል። አንድ የፍቅር ግንኙነት ጥሩ ነው የሚባለው ምንም ስጋት የሌለበት የፍቅር ግንኙነት ነው የምንለው፣ በመካከላችሁ ጥርጣሬ ከሌለ ወይም ደግሞ መተማመን ካለ ነው። ነገር ግን በተቃራኒው ደግሞ ጥርጣሬ አይነት ነገር ካለ በራስ መተማመን ከሌለው ወንዱ ልጅ እምነት የማይጣልበት አይነት ወንድ ከሆነ ልትጠረጥር ይገባል። ምክንያቱም እንደ መጀመሪያው ጊዜ የሚገባሽን ጊዜና ትኩረት የማይሰጥሽ ከሆነ እንደ ቀድሞ ይሆንልኛል ብለሽ መጠበቅ ፈጽሞ አስፈላጊ አይደለም። ልትጠረጥር ይገባል ማለት ነው። የኔ እህት፣ ምናልባት ከአንቺ አስበልጦ የወደዳት ሴት ወደ ህይወቱ መታዘ ሊሆን ስለሚችል መዘናጋት የለብሽ መሸወድ የለብሽ። ምክንያቱም ብዬሻለሁ ከዚህ በፊት እንደዚህ አይነት ነገሮች ገጥሞሽ ተሸውደሽ ሊሆን ይችላል። ብልህ ሴት ደግሞ የምትማር ነች የምታውቅ ነች። ስለዚህ እንደዚህ አይነት ነገሮች ነገሮችን በፍቅር ግንኙነታችሁ ላይ በተለይ በፍቅር አጋሪዎች ላይ የምትመለከቺ ከሆነ ጥንቃቄ ልታደርግ ይገባል፣ ልትነቂበት ይገባል። መሻወድ የለብሽም እህት። ህይወት አንዴ ነው፣ ለአንቺ ብቻ ነው። እንዲ ለቅሶ የተሰጠው ለአንቺ ነው። እንዲ ማዘን፣ መተከዝ፣ ዲፕሬሽን ውስጥ መግባት የሰጠው አይደለም። ስለዚህ በጥንቃቄ ልታይ ይገባል። ህይወትሽን ልታመሰቃቂ አይገባም። ሚኒየት መሻወድ የለብሽም ህይወት አንዴ ነው የምትኖረውና በተለይ ደግሞ የቦታ ርቀት በመካከላችሁ ካለ፣ ምክንያቱም አንቺ ሌላ ሀገር እሱ የሚኖሩ ሌላ ሀገር ይሆንና የሆነ ነገር አለ አይደለ? መተሳሰብ የምንባለው መቼም ሁላችን ልበ ደንዳኖች አይደለንም። ለሰው የምናሰብ የምንራራ ሰዎች ስለሆነ ልብሽ ይራራል። የሆነ ነገር ስታደርጊለት ሁለታሽን እንዳይበዛ አድርጎ መከራከርን ይፈልጋል። ይሄ ለምንድን ነው? ለምሳሌ እንበልና አንቺ ከሀገር ውጭ ነሽ፣ የሆነ ገንዘብ ላክሽለት ወይ ደግሞ የሆነ ልብስ ለእሱ የሚገቡ ትንሽ ነገሮችን አደረግሽለት እንበልና ባደረግሽለት ነገር እርሱ ደግሞ አንቺ ባደረግሽው ነገር ሌሎች ሴቶች ጋር ይዞ የሚሄድ ከሆነ ለሌሎች ሴቶች ኢንቨስት የሚያደርግ ከሆነ ባላደረገው ነገር የጥፋተኝነት ስሜት ስለሚሰማው። ምክንያቱም ያላደረገው ስልሽ ለአንቺ ባለመታመኑ ነው ለማለት ፈልጌ ነው። ለአንቺ ባለመታመኑ ምክንያት ውለታሽ እንዳይበዛበት መከራከር ይፈልጋል ከአንቺ ጋር ው በጎነትሽን እኮ አልቻልኩትም፣ በቃ ይህን ልታደርጊልኝ እኮ አይገባም፣ ውለታሽ እኮ በቃ ከአይምሮ የበላይ ሆነ፣ ከበደኝ ብሎ ሊመለከት ወይም ደግሞ ሊናገር ይችላል። በሌላ በሌላ በኩል እርሱ ለአንቺ ጥሩ ሰው እንዳልሆነ እየነገረሽ ነው። ምክንያቱም ልብ በይ። ምክንያቱም እኔ እኮ አይገባኝም እኔ ቆንጆ ልሻል ይህን ያህል ብር እኮ ልትልኪልኝ አይገባም። ምንድን ነው ምን አለፋች ሊልሽ ይችላል። በዚያ በፊት እኮ አታች እንደዚህ ካላደረግሽልኝ ብሎ እኮ ቡራ ከረዩ ሲር የነበረ ሰው ሊሆን ይችላል። ለእርሱ የምታደርጊለት ነገር ለእርሱ እንደማይገባ አድርጎ ያወራሻል። ከዛ በኋላ ምክንያቱም የሚያደርገውን ወይም ደግሞ እያደረገ ያለውን ነገሮች በትክክል ስለሚያውቅ ስለዚህ ይህን ይሄት እንደዚህ አይነት ነገሮችን ሲያወራሽ ምምናልባት፣ በቃ ትህትናው ነው ገርነቱ ነው የዋህነቱ ነው ብለሽ ልታስቢ ይሆናል። ነገር ግን የጥፋተኝነት ስሜት እየተሰማው እርሱን የጥፋተኝነት ስሜቱን በመልካም ንግግሮችን ለመሸፈን ጥረትን እያደረገ ሊሆን ስለሚችል መሸወድ የለበሽም። ቴስት ልታደርጊ ይገባል። አሁንም ብሆን የምነግርሽ የዛሬን፣ አበቃው። ለአብሮነታችሁ አመሰገንኩ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም።